ፍክፍክት ስላለን ደስ ብሎኛል። ያው እነሱንም ቅድም አስደንግጫቸው ነበረ። አሁን ደግሞ ደስ ብሏቸዋል። ደስታችሁን ስላየው ደስ ብሎኛል። እናቴ ግን ምን ተሰማሽ? እኔ በጣም ነው። በዚህ አጋጣሚ ሩታዬ ቤተሰቦችሽም በጣም ነው መወዳቸው፣ በጣም አከብራቸው አለው። ናይስ ቤተሰቦች አሉሽ ሩታዬ የሚሉ እንደኔ እንደ እናት ነው እና በጣም ነው ዛሬ ደግሞ እንዲ ምር አድርጋኝ ሽብርቅ ብያለሁኝ። እድሜና ጤና ይስጣት ነው ምለው። እናንተም በያላችሁበት በውጭም ያላችሁ በሀገር ውስጥም ያላችሁ እድሜና ጤና ይስጣችሁ። ላለሁኝ ወዳችኋለሁ። በጣም ነው ማመሰግነው ጊዜኑ። ሩታንም በጣም ነው ወዳት። በጣም ነው ማመሰግናት እንዲህ አማረ የደመቀ እንጀራ በሰፊ ይዘርጋልሽ ነው ማለት ነው። አሜን። እንግዲህ ቤተሰቦቼ እንዳያችሁት እንደዚህ ምር ድምቅ ብለን አሳልፈናል። ካሁን በኋላ ያለውን እንግዲህ መቅረጽ ምችል አይመስለኝም ከናንተ ጋር በዚሁ እንሰነባበትና ከነሱ ጋር ደግሞ ሻይ ቡና እያለን እየበላን እየጠጣን እየተጫወተን ቆንጆ ቆይታ እናሳልፋለን። አብራችሁ ስለቆያችሁ አመሰግናለሁ፣ በጣም ወዳችኋለሁ ባይ ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ የተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾይ ሰዎች ወይ ያላችሁበት ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ ለሁሉም ድረስ። ዛሬ ያልታመነ ነገር። ሩታ እንግዲህ ቤተሰቦቿ መስኪን ወይ ናቸው ቤተሰቦቿን ምንም አታደርግላቸውም ለምትሉ ዛሬ መልስ ይሆናችሁ። ሁርይ እንግዲህ ቤተሰቦቿን በሚያስደስት ነገር እንግዲህ አበሻ ልብስ እንግዲህ ለእናቷ ማበሻ ቀሚስ ለአባቷ ማበሻ ሸሚዝ ና ሱሪ ገዝታላቸዋለች። በጣም ነው ደስ የሚለው ደግሞ ማች ነው እንዳለ ማለት ነው። እና በጣም ደስ ይላል። አሜዚንግ ሩታዬ እንኳንም እንደዚህ ደስ ብሎሽ አየንሽ። ብዙ ልጆች እንግዲህ ዛሬ ኮሜንት ሁሉ በጣም ኮሜንታተር ሁሉ ደስ ብሎት ነበረ። ሩታ ወደ ቤተሰቦች በመሄድሽ በጣም ነው ደስ ያለኝ። ምን አለ መጀመሪያ ሄደሽ ቢኖር ብዬ ነው ያሰብኩት። ይብላለች አው ሰው ቢያስብ ፈጣሪ ያሳካል፣ ይላል ፈጣሪ ባለው ቀን ነው። ቤተሰብ በነገራችን ላይ እውነት ቤተሰብ በችግራችሁም በደስታችሁም ጊዜ ነው የሚሆነው። በቃ ቤተሰብ ምንም ጠልቶ አይጠላችሁም። እውነት በቃ እኔ እንጃ ቤተሰብ ማለት የክፉ ቀን ነው። በቃ ክፉ ቀን መጥቶ ከናንተ ጋር ይጋፈጣል፣ ደስታም መጥቶ ከናንተ ጋር ይጋፈጣልና ማን እንደ ቤተሰብ። ና የሩታን ቤተሰቦች አይቼ በጣም እንባይ መቆጣጠር ነው ያቃተኝ። ና እድሜ ከጤና ተመኘ ሁላችሁ፣ አብሶ አባቷ እኔ በጣም ስነ ስርዓት ያላቸው አነጋገራቸው በቃ በጣም ደስ ይላል። ና ሩታ ደግሞ ቤተሰቦቼ ናቸው ብላ ካለች እኛም ተቀብለን አዎ፣ በጣም ደስ ብሎናል እንደዚህ ፏደመቅ ብለሽ ስላየንሽ በጣም ከምላችሁ በላይ ቤተሰብ ደስ ብሎናል። ማዘርያዋ ደግሞ የሩታ ኦዲንሶች በጣም ነው እንወዳችሁ ብላለች። አሁን ማዘርዬ እንደዚህ ስትሉን እኮ ነው እኛ ደስ የሚለን ማለት ነው። እንደዚህ ስትሉን እኛ ሞራላችን ራሱ በቃ ይበረታታል። ግን ሜላት እያላችሁ የምትመጡትን ነገር ባሹር መናገሮትን አቁመው፣ ልክ ልክ እንደ ሩታ ከሩታ ጎን ሆነው ሩታ እስከምትወልድ አብረው እየመጣው እንደዚህ ዘና ፈታብ ስትሉ ደግሞ ኦዲንስ የሩታ ኦዲንሶች ደግሞ ለአንቱ ሰርፕራይዙ ምኑም ይመጣል ሆታል ማለት ነው። እኔናት እና በጣም ደስ ብሎኛል። ቤተሰብዬ እንግዲህ አባትየውም ደስ ብሏቸዋል። አበሻ ቀሚስ እንግዲህ አበሻ ቀሚስ ለእናትየዋ አባትየዋ እንደዚህ መሰጠታቸው በጣም ደስ ይላል። ብዙ ሰው እኔ እውነት እስኪ አሁን ይህን ቪዲዮ ስታው ምን ተሰማችሁ? ብዙ ሰው ሩታ ለቤተሰቦቹ አታረግም ቤተሰቦቹ ምስኪን ወይ ናቸው ሩታ የላትም ለምናምን ለምትሉ ሩታ አላት፣ አላት ና ዩቱባ የምሰራው ገቢ ኮ ለሩታ ነው የሚገባው ለማ ይመስላችኋል። አንዳንድ ሰዎች ግን እውነት እኛ እናውቃለን የምትሉ መልስ ይሆናችሁ ማለት ነው። ሩታ ዛሬ ቤተሰቦቿ ሰርፕራይዝ አድርጋለች። እንግዲህ እያለ እያለ እንግዲህ ለቤተሰቦቿ ስጦታው ምኑም እንግዲህ ይቀጥላል።